ወህየልቢዳ አለ እ ቢዳ ነችለ። ሁለተኛ እቺ ደግሞ አንጋፋ ነች። ቢዳ የቀመሰ ሰው አይመለስም። ወደ አሻሪያ፣ ወደ ፈላሲፋነት ምናምን ገብቶ ወደ ትክክለኛ ወደ ነብዩ መንገድ የመጡ ውስን ሰዎች ናቸው። በዚህ ሰሞን አልሰማችሁ? እዚ አሰምቻቸው አለ። የአህባሹ አቡበክር እናቶቻችን፣ አራህማኑ አላልአርሺ ስተዋ፣ አላህ ከአርሽ በላይ ነው ስንላቸው እንደኛ ጆሮ አለው ብለናል፣ እንደኛ ጥርስ አለው ብለናል፣ እንደኛ ዓይን አለው ብለናል። አላ አላህ ከአርሽ በላይ ሁኖዋል ይላል ቁርአን። በቃ ቁርአን፣ ሌላ ፍልስፍና ውስጥ አንገባ። ነቢዩ ነብዩ አለይሂ ሰላቱ ወሰለም ሰላት ሊያመጡ የሄዱት ወዴት ነው? ወደ ሰማይ። ከዛ አንደኛው ሰማይ፣ ሁለተኛው ሰማይ፣ ሶስተኛው ሰማይ፣ አራተኛው ሰማይ፣ አምስተኛው ሰማይ፣ ስድስተኛው ሰማይ፣ ሰባተኛው ሰማይ። ሀዲሱ ቁጭ ብሏል። ዱዓ ስናደርግ እጃችን ወዴት ነው የምንዘረጋው? ወደ ላይ። ነብዩ አለይሂ ሰላቱ ወሰለም የንዚሉ ረቡና ብሏል፣ አሉ የሚወርደው ከላይ የሆነ ነገር ነው ከታች የሆነ ነገር። የሀጂ ቀን ደግሞ አላህ ወደ ሰማይ ዱንያ ይወርዳል አሉ ነብዩ አለይሂ ሰላቱ ወሰለም ያሉትን ነው የምንለው። ነብዩ በተናገሯት ቃል ብቻ ነው የምንናገረው። በቃ ሌላ አንጨመርም ብንል ይቀበላሉ አይቀበሉም? ታዊል ያደርጋሉ የተፈለገበት ቁድራው ነው ህክማው ነው ጥበቡ ነው ምናምን ምናምን ብሎ ሸወዳቸው አይደል። አሁን ደግሞ ይሄ ዶክተር የጫ ዶክተር ነው፣ በሐዲሱ ዶክተር የሆነ ሰው እንደዚህ አሁን ሐዲሱ አለ፣ ሙተስል ሆኖ ከነብዩ ተያይዞ የመጣ መሆኑ ማለት ነው። ራዊው ሲቃ ሆኖ አለ፣ ታማኝ ሆኖ ጤነኛ መሆኑ ታውቆ

ዳገታ አለ እንደዚህ የሚቆሙበት ሙሪዶቹ አምታ አስገባው አስገባው ይነበር ጫቱ። ከዛ አህያው ሲሄድ ሄድ ብለው እንዳይመለስ ካሁን በኋላ ይላል። አያው ባዶ ስለሆነ ሙብተዲ ሸኛው ባለ ሄደ አይመለስም። ቢዳን የቀመሰ ሰው አይመለስም፣ አብዛኛው አይመለስም፣ አላህ ካዘነለት ውጭ። ለዛ ወደ ቢዳ ላለመግባት ጥንቃቄ አድርጉ። ቫይረስ የገባበት ሞባይል ቫይረሱን የሚያጠፋ ሪፍሬሽ የሚያደርግ ነገር እንኳን ብታመጣበት አመት ይቆይና ብዥ ይልበታል። ቢዳ ከቀመሳችሁ መስዋት የሆነ ቀን ያገረሻል። ወንጀል ካልሰራ ሰው ወንጀል የሰራ ሰው ይሻላል ይባላል ወይ አባቶች ይላሉ። አረ ተሳስተዋል። ወንጀል ያልሰራ ሰው ነው የሚሻለው። የቀመሰ ሰው ከዕለታት አንድ ቀን ሊያገረሽበት ይችላል። ሙዚቃውን የፍሬምን ሲዘፍኑ የነበሩ ሰዎች ወደ ሱናም ሲገቡ መንገድ ላይ ሲሰሙ ሞተራቸውን ያቆሙና ትንሽ ገፋ ያደርጉትና ይሄዳል። የነበሩበት ስለሆነ ከዕለታት አንድ ቀን ይነሳባቸዋል። በል መኪናው ትራንስፖርት ውስጥ ሲገቡ ሙዚቃው ከተከፈተ ባይፈልጉት እንኳን ትንሽ ደስ ይላቸዋል በቃ የማያውቀው ሰው ውስጥ ሙዚቃም አልደረሰበትም ጫትም አልደረሰበትም አስቴርም አልደረሰችበትም ኤፍሬምም አልደረሰበትም ማሙድም አልደረሰበትም ቴዲም አልደረሰበትም ማንም አልደረሰበትም አይደል ጭንቅ ጥብብ ይላል ታክሲ ውስጥ አንዳንዶቹ ጥምጣማቸውን አንስቶ እንደዚህ ያደርጋሉ አንዳንዶቹ ጆሮአቸውን ይዘጋሉ አንዳንዶቹ አይናቸውን ይጨፍላሉ አስላቸው ሰሊም ነው ምንም ነገር እንዳትነቀ ከነካ አደጋ ነው የነካ ሰው ከዕለታት አንድ ቀን ሊያገረሽበት ይችላል አይታወቅም

ጀርባቸውን እያቆሰሉ አላያችሁም? ሻዎች ጀርባቸውን ቁስል በቁስል ያደርጉታል። የሀዘን ቀን ነው እያ የማይቀጥፉት ቅጥፈት የለም እኮ ይሄ ሸይጣን ጋር የተወደደ ነው። በቃ አስገብቶታል። ጀርባውን ያስገርፈው ራሱን በቃ ይወዳታል ይች። ለዚህ ነው አብዛኛው አብዛኛው ሙብተዲ ተካፊሮች ወደ እስላም እንዲገቡ መስኮት ከፋቾች ናቸው። አቡበክር የዛሬ ሶስት ዓመት ነው አራት ዓመት ኢየሱስ ፍቅርን የሰበከ ጌታ ነው ብሎ ነበራል። ኢዕላን ያደርጋል ሲሉ ነበሩ አንዳንዶቹ። ተሳስቻለሁ ብሎ ሊናገር ይችላል እንጂ ይሄ ቃል የሚያስከፍር ነው አሁን ሱንይ ነው። ሙብተዲ እኮ አይደለም። ቃሉ የኩፍር ቃል ነው። ከኩፍር ቃል ተውበት ሊያደርግ ይችላል የሚል ትንሽ የተስፋ ነበረቻቸው። እኳኖቹ ደግሞ ህክማ ነች ይላል። ህክማ የሸሪያ ህክማ ከሆነ ንጹ ነች፣ ከነሱ ምናልባት ለልጃቸው ያወጡት ስም የሚሉት ህክማ ከሆነ እስላም ግን፣ የኩፍር ንግግር እየተናገር ህክማ ነው ትላለህ። ይኸው ዘንድሮ መጣና ደግሞ ተቃሩብል አድያን የሚባላል ክዋኖች ያላቸው ቃይዳቸው ነው። የሱ እኮ አይደለም። የእሱ መስሏችሁ ነው። የአባቶቹ እኮ ነው የነ ሱፍ አልቀርዳዊ የነ ሐሰን አልበና የነ ሐሰነ ቱራቢ የነ ዘንዳኒ እኮ ነው። እነዛ ብትሄዱ እኮ ሙስሊሙን ካፍርም አንድ ነው ይሉሃል። በቃ ድሮ አገር ቤት ትላልቅ አባቶች ጃሃነብ ጅህነት ሰላት ስትላቸው ማን ጅህነት ማን ጃሃነብ እንደሚገባ ይታወቅም ይሉ ነበር። የአገር ቤቶቹ አልሰማችሁም? እነዚህ አገር ቤት ያሉት ጅህልና ነው ስልምና ነው አያቁትም። በቃ ምንም ከስላም የሚያውቁት ነገር የለም። አሊፍንም አያቁም ባዕንም አያቁ። እነዛ ደግሞ ዶክትሬት ያላቸው ሼክ አልባኒ ከአልዛር ዩኒቨርሲቲ ዶክትሬት ይዞ ከሚወጡት ሱፊዎች፣ ኢኽዋኖች፣ አህባሾች አንድ ነቢዩ ጋር የነበረችው አጃሪያ ብትኖረን ይሻለን ነበር ይላል። አህለሱና አሊሞች እንዴት እንደሚገልጹት እዩ። ከአልዛር ዩኒቨርሲቲ ዶክትሬት ይዞ ከሚመጡ ፈላስፋዎች ነቢዩ አጠገብ የነበረች አንድ ባሪያ ትሻለን ነበር ይላል። ለምን ሲባል አይነላ ሲሏት ምን አለች? ሰማ አለች እኔ ማነኝ ሲለት አንተ ረሱሉላህ አለቻቸው። አዕቲቅሃ ፈኢንነሃ ሙእሚና አሉ ነቢዩ ዐለይሂ ሰላም። ዶክትሬት አላቸው ግን

እኽዋን ያልሆነው ሱፊ ሱሩሪ ቁጥ ያር ሱሪ ቁጥ በየበለ መድረሳት በትን አጭር ማለት እንጂ እኽዋን አለ ሙመያ አለ እኽዋኖችን ሙመያዎችንም ደግሞ አይለይላቸውም። እኮ ዳዋ የሚያደርግበት ያለው መስጂድ ራሱ በጀማ ስላሉ ማለት አይነካቸውም፣ አይነፍራቸውም። ድሮ ራሳቸው ወላሂ እኽዋን ነው ብሎ ለእኛ በግልጽ ሲነግሩን የነበሩ ሰዎችን አሁን ተው ያደርጉ ነው ሄዱ የተቀላቀሉት። ትርምስ እያደረጉት ጥያቄውን ድብልብ አድርጎ ይመልስላቸዋል። ወላሂ አንድ ደረሳ እዚሁ አካባቢ ያለ ደረሳ መታችሁ ብጠይቁ ይሻላችሁ ነበር። የወራቤ ልጆች አይመልስላቸው መልስ የለም፣ ዝም ብሎ ማምታታት ነው። ወተአወኑ አላ ልብሪ ወተቅዋ ወላ ተአወኑ አላ ልእትሚ ወልዑዳን ሲያቁ የመጣው ከካፊር ጋር ነው ያለ ሰው ስለሆን ትጠይቃለን። ማንን እንደሚጠይቁ ያላወቁ ሰዎች ነው የሚያሳስቡ። ጥያቄ ደግሞ ጎተት አታርጉ። እናንተም ስትጠየቁ የሆነ ሰው ጠይቆ እንትና ምንድን ነው ካል ካወቅ እንትና ሰለፍይ ነው በቃ አቁም

ይሸጋገራል ይሸጋገራል ይሸጋገራል ይሸጋገራል። ይቀባበሉታል ይቀባበሉታል ይቀባበሉታል። አይቆሙም። መድኃኒት የለው። ይሄው የሰለፊ ዑለማዎች እንዴት እንደሚገልጹት ይሉ ወይ ዘንቡን ላዩታቡ ምን ያህላል ደግሞ ወንጀል ነው ተውበት አይደረግበትም ማለት የአብሬት ቡና፣ የአልከሶ ቡና፣ የቃጥባሬ ቡና፣ የአናጂና ቡና፣ የሰይድ ሰልማን ቡና ወይ የእስነይን ቡና ወይ የማታ ቡና፣ የጠዋት ቡና የሚያፈሉ ሰዎች ወንጀል ነው ብሎ ነው የሚያደርጉት። ወደ አላህ ያቀርበናል ነው ብሎት እሺ ወደ አላህ ያቀርበኛል የምትለው ነገር ተውበት አደርጋለህ አይደረግም በቃ ተውበት አይደረግበትም ቢዲ አለ ስጋራ ሚያጭ ሰው ነቢዩ አዞበታል አላህ አዞበታል ይላል? በል እንደውም አንዳንድ አቅላቸው ሰሊም የሆኑ ሰዎች ስጋራውን እንዲያርጉ ነው የሚይዙት እንዴ ስራቸው እዚህ ነው ለምን ይደብቋታል ምን መሆኑን ያውቃሉ? ወንጀል ከለታት አንድ ቀን ተውበት ሊያደርግ ይችላል ይሰው በል አንዳንዶቹ ከተማ ላይ ያጨሳሉ ቤት ሲገቡ መፋቂያ ማስቲካ ማስቲካ ይዞ ነው የሚዞሩት መኪና ያላቸው ሰዎች መኪናቸው ላይ ሽቶ ያስቀምጣሉ። መኪናው ቀውጥ ነው። ስትገባ ሽቶ ለምንድን ነው? የሲጋራው ሽታ እንዲያጠፋላቸው። ግን ከዕለታት አንድ ቀን ከዕለታት አንድ ቀን ድሌ ታደርጓለ ብሎ ያስባሉ። ቢዳ ይባላል አይባል ይቀጥላል። በቃ ይመጣል ይመጣል ይመጣል ይመጣል ይመጣል ይመጣል። ሙመያዎች እኮ ሲጀምሩ በትንሽ እኮ ነው የጀመሩት። ሰላሳ ምክሮች ተብሎ ሰላሳ መርዞች፣ ሰላሳ ከይዶች በሰላሳ ምክሮች ተጀመረ። ከዛ ሰላሳ ምክሮችን ለብ አደረገና ሲዲውን ለዶክተር ተሰጠውና ኤልያስ ወደ መዲና ተመለሰ። ዶክተር ታሉ እንዲህ ይላል፣ በአረብኛ ታሉ እንዲህ አና እሑድ ኢኩም ሰላሳ ምክሮች በአማርኛ እንደዚህ ነው የሚለው ድምፁ፣ ሰምታችሁታል። ሀሊንደኩም ሰላሳ ምክሮች ይላቸዋል ለሰዎች ሀሊንደኩም ሰላሳ ምክሮች ማይንደና ወዚህ ያ ሼክ ምናምን ይላል። ኤልያስ ተናግሮ መዲና ተመለሰ። ዶክተር ሰላሳ ምክሮችን አስተላለፈ። ከዛ በኋላ አህመድ ሰሃቦችም ዘንድ የተወሰኑ የአቂዳ ነጥቦች ሊባሉ በሚችሉ ተናግቶ ነበራል ይሄ እንደ አዋማን አድርጎት ነበረ እዛ እንትን ያለው መሐመድ ሀሰን አድርጎት ነበር ድሮ ይኸዋኑ ምን አላቸው መሰለ እሱ ደግሞ ምርጥ ሰው ምርጥ በምን ምርጥ ግልፀኛ ነው ሆጥባውን ሲጀምር ምን እንዳላቸው ብትወዱም ብትጠሉም ብትወዱኝም ብትጠሉኝም ብታባሩኝም ዛሬ አንድ ሁጥባ ይዤ እመጥቻለሁ አለ ምንድን ነው

በቃ ቀጠሉ ቀጠሉ ቀጠሉ ቀጠሉና፣ አሁንም እነሱ ደግሞ መጡና፣ በኔ የሚቀጥፉ ሰዎች ምናምን በኔ የሚቀጥፉ ሰዎች ከምትል አናረብኩም፣ ላላ ያለው ሰውዬ ቁርአን እየቀራ ነው ያልኩት፣ ተሳስቻለው፣ ተውበት አድርግ ያለው አለቀላለቀ ሰሃቦች በከፊል ያቂዳል በሚባሉ መሰላዎች ላይ ተከላልፈዋሉ ብዬ ነበረ፣ ተሳስቻለው፣ ተመልሽ አለው፣ ግልጽ አታደርግም፣ ይሄን ድብልቅልቅ። ሄዱ ሄዱ እና መጨረሻ ላይ ደሞ አብሬት አልከሶስ ኦርጋን ምናምን ምናምን ማለት የጠዋትና የማታ ዝክር ነው፣ ወግፋሉ በቃ። ይሄው በቃ ይሄ ነው በቃ። ቤዳ የቀመሰ ሰው ማሰላሙ ማሙደ ሰንታቁ ታላቸው ድሮ አንዋር መስጊድ በረንዳ ላይ ከሙብተዲ ጋር አብሮ መቆም ልክ እንደ ግመል ጀረብ ነው ይል ነበር። እንደ ግመል በሽታ፣ የግመል በሽታ ይተላለፋል ታውቃላችሁ። እንደ ግመል በሽታ ነው ይላል። አብረው ከቆም በቃ ተላልፈው ባል አበቃልኝ ነበር ዳዋ ሲያደርግ ድሮ። አሁን ምን ቢለኝ ጥሩ ነው። አንድ ቀን ቃላ አቅሎ ዳዋ ሲያደርግ ፉልኻ ላይ ዝም ብሎ ነው የሚፈላሰፈው። በቃ ዝም ብሎ ሱፍ ይሰሩ፣ ቀበቷችሁን አስተካክሉ፣ ስታወሩ በደንብ አውሩ። ዓለም ሰለጠነች፣ ሴኔጋል፣ ፈረንሳይ፣ ጀርመን ዝም ብሎ በቃ የሆነ የፍልስፍና ዳዋ ነው የሚያደርግላቸው። ኢማን የሚባል ውስጥ ላይ ሁሉ ነገር ይካተታል፣ ተውሂድም እዛ ውስጥ ነው የሚገባው ምናምን አለና፣ ምን አይነት ዳዋ ነው የምታደርገው አልኩት፣ ውጭ ከወጣ በኋላ። ከዛ ገፍተርስ ያደርገኝ አንድ ሰው ኔጋ፣ ጥግም ነው እየጠየቀህ ነው ቀስ ብላ ውራ ብሎ ያዘልኝ። ከዛ በኋላ እንዴት እንደዚህ ብለህ ዳዋ ታደርጋል? ወላሂ ው በቃል እኮ ነው ተውሂድ የሚል ቁራን ነው ስጠምጣልኝ አለኝ። ቢድዓ ከነካት ከነካት ከነካት ማሰላማ በቃ

ሴቶቹን አትሽውሙ የሚለውን የዛን ጊዜ ነብዩ ጋር የነበሩ ሴቶች ናቸው እንጂ የአሁኖቹን አይወክልም እኮ ነው የሚሉት። ሴት ያለ መሕረም ከሀገር ወደ ሀገር አትሂድ፣ የአሁኖቹን አይመለከትም የድሮቹን እኮ ነው የሚሉት። ኳኖች የነቢዩን አዲስ ነሱ እኮ ነው የሚመልሱት። ውጭ ያሉ ኳኖችን የእኛ ሀገር ወጣት ቢያውቃቸው ኖሮ ጥሩ ነበር። የእኛ ሀገሮችን ኳኖች አይን ላፈር ይላቸው ነበር በልቆ እኛ ሀገር ደግሞ ያሉት አብዛኛው ደግሞ የሚሸውዱብን የልበሱን ሊፋ ሰለፊያ የተባለው ይሄ ሙመያዎች ልብሳቸው ምንድነች ሰለፊያ ምን አለ አንድ የሳውዲ አሊም ነው አስሩሪያ ሱሩሪያዎች አለ የሱሩሪያዎች ቦዲያቸው ሰለፍይ ነው አለ መኪና ቦዲው ምንድነው ሰለፊይ ነው አለ ውስጥ መኪናው ሞተሩ ግን እንኳን ይይዋል ሰለፊያ የምትለው አንቀድ ያወጣታል እኮ ዝም ብሎ ሰለፊያ ማን ነው የሚነካው ሰለፊያ የሚነካ ይከፍራል ይሏል በቃ የትኛው እንኳን ነው ኢትዮጵያ ውስጥ ሰሃቦች ማኪና ነጥቦች ተለያይቷል ብሎ ሚንበር ላይ ኹጥባ ያደረገው ሰምታችኋል የተኛው ይኽዋን ነው። ተነስቶ አንድ ሰው አና ረብኩም ለአላ ቢል ቁርአን እየቀራ ነው ባላል። የተኛው ይኽዋን የሚደፍሯት ሙመያዎች ናቸው። ረቃይ ቀልቁሉ፣ ስለ ጀሃነብ፣ ስለ ጀነት ረቃይቅ፣ ቁልሊ ቁልሊ፣ ረቃይቅ፣ ጠንከር ያለ አቂዳ ዳዋይ። ለእኛ ሀገር ሰው የሚያስፈልገው አቂዳ ነው፣ ገና ነው፣ አቂዳ ያስፈልገዋል። ገና ለአባቶቻችን ስለ ሽርክ በደንብ ይነገራቸው፣ በደንብ ከሽርክ እስኪወጡ ድረስ። ከዛ በኋላ ስለ ረቃይ ቀልቁሉ ይነገራቸዋል። ከዛ በኋላ አባቶቻችን ይሰግዳሉ አይሰግዱም፣ ሀጅ ያደርጋሉ አይደርጉም፣ ጾም ይጾማሉ አይጾሙም ግን ሶርጋንዬ አብሬትዬ አንዬ ዳን ይላሉ አይሉ ይላሉ። ቀድመን ይሄን ነው የምንነግራቸው። ከዛ በኋላ ሌላው ይደረስበታል። በሌላው ነገር ባንደርስባቸው አቂዳ ከደረሳቸው ተቀቶ ይወጣል። ነብያችን አለይሂ ሰላቱ ወሰለም መንካነ አኽሩ ከላሚ ላኢላሃ ኢለላህ ደኸለል ጀን አሉ። ያላህ ነቢይ የመጨረሻ ከዱንያ ስንብት ሲያደርግ ላኢላሃ ኢለላህ አጽድቆ ከሄደ ጀነት ገባሉ። እችንም ምታገኛት ደግሞ መጀመሪያ ውስጥህ ንጹህ ከሆነ ብቻ ነው። ሌላ ይዘጋባል ሸይጣን አለ ሙብተዲዎች አሉ ግሩፖች አሉ። ልትሞት አካባቢ አብሬት እያልከ ነው የምትሞተው። በቃ እሺ ወይ የባቡል ኩፍር ወሽርክ፣ እቺ ቢዳ የኩፍርና የሽርክ በር ነች። ይኸው አባቶቻችን በመውሊድ ጥርሳቸውን ባያስጨርሱብን፣ አልከስዬ እንዳይሉ ባያደርጉብን፣ ለቀብር እንዲሰዱ ባያደርጉብን፣ መውሊድ ብሎ መውሊድ እንዲዘሉ ባያደርጉብን ኖሮ አባቶቻችን ነበር እዚህ ቦታ ላይ ቁጭ ብሎ የሚያስተምሩት። አትጠራጠፉ። እነሱ እኮ ዲን ብሎ እኮ ነው የሚታገሉት። ማነው ያበላሻቸው? መጥፎ ሙብተዲዎች ድሮ የነበሩት እንጂ አባቶቻችን ነበር ወላሂ ሲጋቁት ብሎ የሚያስተምሩት አብዛኛው ግን ኢትዮጵያ ውስጥ የለም። ወጣት ነው። የድሮዎቹ አመለጡ። አላህ ይመለስልን ያሉት ትላልቅ አባቶች ቁርአን ከፍተው እንደፈለጉ ይቀራሉ። ቢቀሩ ጥርሱ የለም። አልኳ ኮፍያ ለብሷል። ፊቱ ደስላ። ሰላም አለ። ዋለይኩም ሰላም ረህመቱላሂ ብሩኮ። ምንድነው ጥርሱን አመድ አድርጎት አልጫ። አትሳቁ፣ ላ አትሳቁ። እነዚህ አባቶቻችን ነበር፣ አወል ሰፍ ገብቶ ቁርአን መቅራት የደባቸው ዳዋ ማድረግ የነበረባቸው

የነቢዩና የአላህን ጠላት የማጠላ ከሆነ አንተ ጋር ችግር አለ። ስለዚህ ይሄ ካቃተው፣ ወካነ ልአብዱ ሚመን ሰበቀት ለሁ ምንላይ መውሂበት ሱና፣ የሱና ስጦታ ከጸደቀችለት፣ ወሟደት የአህሊል ቢዳ የቢዳ ሰዎችን መጥላት ወደላል፣ የጥመት ሰዎችን መጥላት ከጸደቀለት፣ ነቀለሁ ኢላ መርተበት ታሊታ፣ ወደ ሦስተኛው ደረጃ ያንሰዋል፣ ያሸጋግረዋል ይላል። ከዚህ እንጀምራለን በአላ ስብን ታላ ፈቃድ